በሚድሮክ ኢንቨስትመንት ግሩፕ በአፋር ክልል አዋሽ ሰባት ኪሎ የተቋቋመውና ለዘመናዊ ኢንዱስትሪዎች የሚሆኑ ግብአቶችን የሚያመርተው የሚድሮክ አዋሽ ኮትር ካልሽየም ካርቦኔት ማምረቻ ፋብሪካ ወደ ምርት ሂደት ገብቷል። በኢትዮጵያ በአይነቱ የመጀመሪያ እንደሆነ የተነገረለት ፋብሪካው ለዘመናዊ ፋብሪካዎች በግብአትነት የሚያገለግል ኮትር ካልሽየም ካርቦኔትን በተለያየ መጠን እያመረተ ለገበያ ያቀርባል። ከአካባቢው በሚገኝ የላይምስቶን ካልሽየም ካርቦኔትና እንዲሁም ዶልማይት እየፈጨ በተለያዩ ማይክሮሳይዞች እያዘጋጀ ለቀለም ፋብሪካዎች፣ ለፕላስቲክ፣ ለፎም እንዲሁም ለተለያዩ አይነት በዚህ የዚህን ምርት ግብአት ለሚጠቀሙ ፋብሪካዎች ግብአት ሊሆን በሚችል መልኩ እያዘጋጀ እያቀረበ ለገበያ ያውላል ማለት ነው። በአመት ከፍተኛው 44 ማይክሮን እስከ 17900 ቶን በአመት የማምረት አቅም ያለው ፋብሪካ ነው የተገነባው። የዚህን ፌዝ ባይ ፌዝ የመጀመሪያው አመት ላይ 15 ፐርሰንቱን ከሶስት አመታት በኋላ ደግሞ 75 ፐርሰንቱን በቀጣዮቹ አምስት አመት ውስጥ ደግሞ ዘጠና ፐርሰንቱን የፕላንት ካፓሲቲ ተጠቅመን የማምረት እቅድ ነው የያዝ ነው ማለት ነው። በአመት 18 ሺ ቶን ኮትር ካልሽየም ካርቦኔትን እንዲያምርቱ ነው የተገነባው ይህ ፋብሪካ። በጊዜያዊነት ከአጠቃላይ የማምረት አቅሙ 15 በመቶ ያህሉን ብቻ በመጠቀም ወደ ምርት ሂደት መግባቱ ተመላክቷል። ጉዞ መጥቶ ወይም የውጭ ምንዛሬን ተጠቅመው ሊያመጡ ከሚችሉት ከውጭ ሊመጣ ከሚችለው በተጨማሪ በአገር ውስጥ እዚሁ በራሳችን አካባቢ ተመርቶ በቅርበት መገኘቱ ኦርደር ቤዝ ድማርገው በቀላሉ አዘው ማሰራት ይችላሉ። የተዘጋጀም ሲኖር እዚሁ በቀላሉ ግብአቱን ተጠቅመው ማምረት የሚችሉበትን ሁኔታ አመቻችተናል። አስራ ሰባት ሺህ ቶን ፐር ይር እያመረትን የሀገር ውስጥ ዲማንዶችን ለመሸፈን ነው እቅድ የያዝ ነው። እስካሁን አስር የሚሆኑ የዚህ የግብአት ተጠቃሚዎች እንደ ኦሮሚያ ፓይፕ፣ አማራ ፓይፕን የመሳሰሉ በከፍተኛ ደረጃ ግባቱን የሚጠቀሙት ሰዎች ስቲል ዲማንዳቸውን አውቀን ለነሱ ሰፕላይ ለማድረግ በዝግጅት ላይ ያለ የፋብሪካው በሀገር ውስጥ መቋቋም ከዚህ ቀደም በየአመቱ ከግማሽ ቢሊዮን ዶላር በላይ በሆነ ወጪ ከውጭ ይገባ የነበረውን ግብዓት በሀገር ውስጥ ከመተካትና የውጭ ምንዛሪን ከማዳን ባሻገር የሀገር ውስጥ አምራቾችን የምርት ጥራት እንዲሁም ተወዳዳሪነት የሚጨምር ይሆናል። የአዋሽ 7 ኪሎ ኮትድ ካልሽየም ካርቦኔት ፋብሪካ ለአጠቃላይ ምርቱ ከሚያስፈልገው ግብዓት ውስጥ 97 በመቶውን ግብዓት ከአካባቢው ይጠቀማል። በስራ ማስጀመሪያ መርሃ ግብሩ ላይ የተገኙት የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ የፋብሪካው እውን መሆን ከውጭ የሚገቡ ምርቶችን በሀገር ውስጥ የመተካት ሀገራዊ ጥረት ማሳያ ተደርጎ የሚወሰድ ነው ብሏል። 35 ፐርሰንት ከቻይና፣ ወደ 27 ፐርሰንት ጆርዳን፣ 6 ፐርሰንት ከቬትናም እያመጣን እንጠቀማለን። ይሄ ውድ ስለሆነ ደግሞ ሀገር ውስጥ እኛ የምናመርተውን ፊለር በመቀላቀል የሚጠቀሙም ድርጅቶች የፋብሪካቸውን እድሜ እያሳጠሩ ምርታቸው ደግሞ ጥራቱን በጣም የጎደለ የውጭ ምርትን ሸማች እንዲገዛ የሚያደርግ ስለሆነ ይህን ቴክኖሎጂ አገር ውስጥ በማምጣት ለሀገር ትልቅ ትሩፋት ያለው ፕሮጀክት መስራት እንደምንችል ተገንዝበን በፍጥነት ወደ ስራ ሄደን ዛሬ ለመርቃት በቅቶልናል። ፋብሪካው በዋሽ ከተማና በአካባቢው ለሚገኙ ማህበረሰብ ክፍሎች ተጨማሪ የስራ እድልን የሚፈጥር ከመሆኑ ባሻገር ለክልሉ ብሎም ለዋሽ ከተማ እድገት ትልቅ ድርሻ ይኖረዋል፣ ያሉት ደግሞ የአፋር ክልል ርዕሰ መስተዳደር አወል አርባ ናቸው። ከዛሬ ጀምሮ ከየትኛው ኮርነር ማለት ኢትዮጵያ አፋርን ከኢትዮጵያውያን ከአፋር ጋር የሚያስታብብ ፋብሪካ መሆኑን ነው የተረዳነው። እዚህ አዋሽ ለአፋር ትልቁ፣ ወደፊት የአፋር ዋነኛው የቢዝነስ ሴንተር ለማድረግ ነው እቅዳችን። ይሄ ነው የቢዝነስ የኢንዱስትሪ ሴንተር ለማድረግ አዋሽ። ነው ቀላል ያለ ቦታ ነው፣ ለመሀል ሀገር ለአዲስ አበባ ያለው ክሩ ቀላል አለ ለምስራቅ ኢትዮጵያም፣ ለማል ኢትዮጵያም፣ ለስሜን ኢትዮጵያም፣ ለአዳማ አከፋፋይ ቦታ